የሆድ ቁርጠት፣ የሆድ መንፋት፣ የሆድ መጮህና ህመም፣ የጨጓራና የአንጀት ችግሮች ቀርተው የተሻለ የሆድና የአንጀት ጤና እንዲኖር የምግብ ልመት ወይም ዳይጀሽን መሳለጥ እንዲኖር የምግብ መመጠጥ ስርዓትን ለማፋጠን ከፈለጋችሁ ይህ ቪዲዮ ለእናንተ ነው። እንድትረዱትም ቪዲዮ መጨረስ ነው የሚጠበቅባችሁ። ከተመቻችሁ፣ ላይክ ሰብስክራይብ ይደረግ። የአንጀት የሆድ ጤንነታችሁን በተፈጥሮ መንገድ ማለትም በምግብ ጠበቃችሁ ማለት የሰው ልጅን ከሚያጠቁ በሽታዎች ውስጥ ወደ 80% ከሚሆኑት ችግሮች ተጠበቃችሁ ማለት ነው። አብዛኛው ችግሮቻችን የሚያያዙት ከወድቅ አካላት ችግሮች ጋር ነው ማለትም ከሆድ ከአንጀት ከጉበት ችግሮች ጋር ምክንያቱም ምግቦች የሚልሙት የሚመጠጡት በሆድ ጨጓራ ና በአንጀት ክፍሎች ውስጥ ስለሆነ ወደ ኋላ ጥልቅ የሆነ ማብራሪያ የምንሰጥባቸው ምግቦች ከሆድ ና ከአንጀት ጤና አንጻር ስንከፋፍላቸው አጠቃላይ የሆድን የአንጀትን የጉበት ጤናን ለማሻሻል የሚጠቅሙ ምግቦች እንደ እርጎ ነጭ ሽንኩርት የወይራ ዘይት ዝንጅብል ተልባ ሎሚ እርድ ሲሆኑ የሆድ ችግሮች ሲፈጠሩብን እንደ ፈውስ የሚያገለግሉ ምግቦች ደግሞ ዝንጅብል አናናስ ና እርድ ናቸው ነገር ግን የምግብ ስርዓተ ልመትን የሚያፋጡ ምግቦችም አሉ። ዳጀሽኑን ልመቱን የሚያፋጡ ማለት ነው። አንዳንዴ ምግብ አልፈጫለኝ ይላሉ። እንደዚህ መፈጨቱን የሚያፈጥሩ አሉ። እነሱም እንደ ቺያሲድ ሙሉ እህል፣ አፕል፣ አረንጓዴ ቅጠል ያላቸው አትክልቶች፣ ስስ ፕሮቲን ያላቸው ምግቦች ትንሽ የፍሩክቶዝ መጠን ያላቸው ፍራፍሬዎች እንደ ቤሪ፣ ብርቱካን፣ የወይን ፍሬ አይነት ፍራፍሬዎች፣ አቮካዶ፣ ፓፓያ፣ ቀይ ስር እና ሳልሞን አሳዎች ናቸው። እንዴት እንጠቀማቸዋለን የሚለው ወደ ኋላ የምናየው የሚሆነው እንዴት እንደምንጠቀምባቸው ቅልማዎቹ በዚህ ቪዲዮ መጨረሻ አካባቢ የተዘረዘሩ ሲሆኑ እንዲሁም ሌሎች ፈዋሽ ቫይታሚን ና ማዕድናቱም ተብራርተዋል። አራት ተልባ ይሆናል። ተልባ ለጤና ብዙ ጠቀሜታዎች ሲኖሩት ከጉበትና ከአንጀት አንጻር ሲታይ ግን ተልባ ከፍተኛ የሆነ ሶሊብል ፋይበር ወይም ቃጫ ክምችት ስለያዘ ወደ አንጀታችን በሚገባበት ጊዜ የጀል አይነት ቅርጽ በመያዝ አንጀት ውስጥ ያሉትን ደስት ወይም አንዳንድ የቆሻሻ ክምችቶችን ይስባል፣ ያጸዳል፣ ያድሳልም። አንዳንድ ጎጂ ንጥረ ነገሮችንም በማስወገድ የአንጀትን ጤና ይጠብቃል። ተልባ ጤናማ የሆነ የሆድና የአንጀት እንቅስቃሴ እንዲኖር በማድረግ ከባድ የሆድ ድርቀትን ይከላከላል። ተልባ ኦሜጋ ስሪ ፋቲ አሲድ ንጠነገር በመያዙ ለጉበት ጤና ለጉበት መታደስ ከፍተኛ አስተዋጽኦ ያበረክታል። ይህ ተልባ ውስጥ የሚገኘው የእጽዋት ኦሜጋ ስሪ ፋቲ አሲድ የጉበት ብግነትን የህዋሳት መሞትን ይከላከላል የጉበት በሽታንም ይከላከላል። ሌላው ጉበትና እንጀትን ከሚያድሱ ምግቦች ውስጥ ሶስተኛው ሎሚ ይሆናል። ሎሚ ለሰውነታችን ከፍተኛ የሆነ ጥቅም ሲኖረው ለጉበትና እና ለአንጀታችን ደግሞ የተለየ ጠቀሜታ ይሰጣል። ሎሚ ውስጥ ያለው ስትሪክ አሲድ ለጉበት ጤና በጣም ጠቃሚ ነው። ጉበትን ያድሳል ያጸዳልም። በሎሚ የሚገኘው ስትሪክ አሲድ ለጉበት ጤና አስፈላጊ የሆኑትን እንዛይሞች የማነቃቃት አቅም አለው። በጉበት ላይ የሚከማቸውን ቅባት በማስወገድ ወይም በማሟሟት ጉበትን የሚያጸዱ እንዛይሞች እንዲጨምሩ ያደርጋል። የጋስትሪክ አሲድ ምርት የሚጨምሩ እንዛይሞችንም ይዟል። በሎሚ አነቃቂነት የሚፈጠረው ጋስትሪክ ጁስ መጠን መጨመር ለአካላቸው ወሳኝ የሆኑ የቫይታሚኖችን መመጠጥ እንዲችል ያደርጋል። ሎሚ ከፍተኛ የሆነ የቫይታሚን ሲ ክምችት ስለያዘ ለጉበትና ለአንጀት ጤና ጠቃሚ ነው። ወሳኝ የሆነውን የኮላጅን ፕሮቲን ምርትንም ይጨምራል። የቫይታሚን ሲ አንቲኦክሲደንትነት ባህሪ ጉበትና አንጀትን ያጸዳል ያድሳልም። ሎሚ አንጀት አካባቢ የሚፈጠርን ብግነት ጎጆ ውን ንጥረ ነገሮችን በማስወገድ ጤናን የመጠበቅ ስራ ይሰራል። ጉበትና አንጀትን ከሚያድሱ ጤናን ከሚያለመልሙ አራት ምግቦች ውስጥ ሁለት እርጎ ይሆናል። እርጎ ለአንጀትና ለጉበት ጤና ብሎም ለምግብ ስርዓተ ልመት አካላት ጤና ጠቃሚ ነው። እርጎ ፕሮባዮቲክስን ይዘዋል። ይህ ደግሞ የምግብ ስርዓተ ልመት ወይም ዳጅሽን ለማሻሻልና አጠቃላይ ለሆድ እቃዎች ጤና በጣም ጠቃሚ ነው። ከእርጎ የሚገኘው ፕሮባዮቲክስ አንዳንድ የሆድ ችግሮች እንዳይኖሩ ያደርጋል። እንደሆድ መንፋት፣ የሆድ ድርቀት፣ ዲያሪያ የመሳሰሉት። አንድ ሰው አንድ ብርጭቆ እርጎ ቢጠጣ በቀን ውስጥ የሚያስፈልገውን ሀፍ የካልሲየም አቅርቦት ሸፈነ ማለት ነው። እርጎ ካልሲየም፣ ቪታሚን ቢ ትዌልቭን፣ ሪቦፍላቪንን፣ ፎስፎረስን፣ ማግኔዚየምን፣ ፖታሲየምን እና ከፍተኛ የፕሮቲን መጠን ይዘዋል። እርጎ ለዳይጀስቲቭ ሄልዝ አጠቃላይ ለምግብ ስርዓተ ልመት አካላት ጤና፣ የበሽታ መከላከል አቅምን ለመጨመር ለልብ ጤና ተመራጭ ነው። እንዲሁም ክብደትን ለማስተካከል ይረዳል። ሌላው ወሳኙ በአንደኛ ደረጃ የሚገኘው የጉበትና አንጀትን በማደስ የጤናችን በማለምለም የሚታወቀው እርድ ይሆናል። እርድ ለሰውነታችን ብዙ ጥቅሞችን የሚሰጥ ሲሆን ለጉበትና ለአንጀት ጤናን በጣም ጠቃሚ ነው። እርድ ከርከሚን የሚባል ወሳኝ ንጥረ ነገር ሲኖረው በጉበት የአሞት ፈሳሽ ምርትን በመጨመር በአንጀታችን ውስጥ የቅባት ወይም የፋት መመጠጥን ያስተካክላል ይጨምራልም። በእርድ ውስጥ የሚገኘው ከርከሚን ጉልታቲዮን ኤስ ትራንስፈሬዝ ኤንዛይምን በመጨመር በጉበት ላይ የሚከማቸውን የቅባት መጠን ያስወግዳል። ለወደፊትም የጉበት ስብ እንዳይፈጠር ይከላከላል። በእርድ የሚገኘው ከርከሚ የአንጀት ቁስለትን ይከላከላል። የአንጀት ወይም የጉበት ብግነትን ያስወግዳል። ይህ ሂደት ደግሞ ወሳኝ ቫይታሚኖች፣ ሚኔራሎች በአንጀት ላይ የመመጠጥ እድልን ይጨምራል። በእርድ ውስጥ የሚገኘው ከርከሚ በጉበትና በአንጀት ውስጥ የተጎዱ ህዋሳትን በአዲስ ህዋሳት የመተካት ሂደትን የመደገፍና የማነቃቃት ባህሪ አለው። እንግዲህ ወሳኙን ፈሳሽ ተአምራዊ የሆነውን ፈሳሽ አዘገጃጀቱን ከማየታችን በፊት ሌሎች ተጨማሪ በተለይ ለስርዓተ ልመት ወይም ለዳይጀስቲቭ የሚያገለግሉ የሚያፋጡ ወሳኝ ምግቦችን እናካፍላችሁ። የምግብ ልመትን፣ መፈጨትን የሚያሳልጡ ምግቦች እነዚህ ምግቦች ቻያሲድ፣ ሙሉ እህል፣ አፕል፣ አረንጓዴ ቅጠል ያላቸው ምግቦች፣ ስስ ፕሮቲን ያላቸው ምግቦችና ትንሽ የፍርክቶዝ መጠን ያላቸው ምግቦች እንደ አቮካዶ፣ ፓፓያ፣ ቀይ ስርና ሳልሞን አይነት ሲሆኑ የተወሰኑት መጥቀስ ያህል ቺያሲድን ስናዩ ቺያሲድ ጥሩ የፋይበር መገኛ ነው። በአንጀታችን ውስጥ ጀላ አይነት ፈሳሽ በመፍጠር የምግብ ልመትን ያፋጥናል፣ ጥሩ ሁኔታ ይፈጥራል። እንደ ፕሪባዮቲክ ያገለግላል። በሆዳችን በአንጀታችን ጤና የማይሆኑ ባክቴሪያዎችን እንዲያድጉ ይፈቅዳል። በዚህም መንገድ ቢሆን ጥሩ የስርዓተ ልመት መሳለጥ ወይም መፋጠን ይፈጥራል። የቃጫ ወይም የፋይበር መጠናቸው የምግብ እንሽሽሪት ዘውታሪነትና ጤናማ የሆነ የማስወገድ ሂደት እንዲፈጠር ይደግፋሉም። ሌላው አረንጓዴ ቅጠል ያላቸው አትክልቶች ናቸው። አረንጓዴ ቅጠል ያላቸው አትክልቶች ከፍተኛ የሆነ ኢማሚ ፋይበር ወይም ቃጫ ይዘዋል። ፋይቨር በአንጀት ቱቦዎች ያለውን እንቅስቃሴ ምቹነት ይጨምራል። አረንጓዴ ቅጠል ያላቸው አትክልቶች ጥሩ የማግኒዚየም መገኛ ናቸው። ይህ ደግሞ በቱቦዎች ጡንቻ ላይ መኮማተር በመፍጠር የሆድ የአንጀት ድርቀትን ይከላከላል። የአንጀት የሆድ እቃዎችን የሚያድሱና የምግብ ልመትን የሚጨምሩ የምግብ አይነቶች ደግሞ እንደ ቆስጣ፣ ብሩስልስ ስፕሩትስ፣ ብሮኮሊ ተጠቃሾች ናቸው። ሌላው ሆልግሬን ወይም ሙሉ እህል ነው። የሳር እጽዋት ፍሬዎች ወይም ዘሮች ጥርቅም ግሬ ወይም ሴሪያል ወይም እህል እንላቸዋለን። በተለይ እንደ አጃ፣ ኪዩና በፋይቨር የታጨቁ ናቸው። በእነዚህ ጥሬዎች ወይም ጥራጥሬዎች የሚገኝ ፋይቨር ለምግብ ልመት መፋጠን አስተዋጽኦ ያደርጋሉ። ይህም የሆድ ድርቀትን በመቀነስና እንደ ፕሪቢዮቲክ በማገልገል በሆድ እቃዎች ውስጥ ጠቃሚ ባክቴሪያዎችን ይመግባሉ። ሌላው አፕል ነው። አፕል ማሚቃጫ ወይም ፋይበር በሆነው ፒክቲን ፋይቨር የታጨቀ ነው። ፒክቲን ቀጭን አንጀትን ካለፈ በኋላ በወፍራም አንጀት በጠቃሚ ባክቴሪያ ይልማል። በአፕል የሚገኘው ፒክቲን ፋይቨር የሆድ ድርቀት፣ ተቅማጥ አይነት ችግሮችን ይፈታል። የአንጀት በኢንፌክሽን የመጠቃት እድልን ይቀንሳል። የኮለን ወይም የወፍራም አንጀት ብግነትን ወይም ኢንፍላሜሽንን ይቀንሳል። እነዚህ አራቱንም ይሁን ሌሎች ለስርዓተ ልመት መፋጠን ይጠቅማሉ። ያልኳቸውን አልፎ አልፎ ከምግባችን ማካተት ልመት የምግብ መፈጨት ልመት እንዲፋጠን እድል ይፈጥራሉ። ሌላው ይህን ወሳኝና ተአምራዊ ፈሳሽ ለማዘጋጀት እነዚህን ስቴፖች ተጠቀሙ ለብ ያለ ውሃ፣ የተፈጨ ተልባ፣ የእርድ ዱቄት፣ የሎሚ ፈሳሽ ማቅረብ የመጀመሪያው ስራ ይሆናል። ከዛም ከተዘጋጀው የተልባ ዱቄት አንድ የሾርባ ማንኪያ የተልባ ዱቄት በመውሰድ ለብ ብሎ ከፈላ የብርጭቆ ውሃ ውስጥ ማዋሃድ ያስፈልጋል። ቀጥሎም የአንድ ማንኪያ ሩብ ወይም አንድ አራተኛ የሚሆን የእርድ ዱቄት ከተልባና ውሃ ውህድ ውስጥ እንጨምርበታለን፣ እንዲዋሃድም እናደርጋለን። ቀጥሎም አንድ የሻይ ማንኪያ የሎሚ ፈሳሽ ከተልባ ከእርድ ከውሃ ውህድ ውስጥ እንጨምርበታለን። በመጨረሻም የፈላ ውሃ አንድ የሾርባ ማንኪያ ተልባ ሩብ የሻይ ማንኪያ ወይም አንድ አራተኛ እርድ አንድ የሻይ ማንኪያ ሎሚ ፈሳሽ የያዘ አንድ ሙሉ ብርጭቆ ይኖረናል ማለት ነው። የነዚህ ሁድ አካል የሆነ አንድ ብርጭቆ ፈሳሽ ለሰባት ተከታታይ ቀናት ከቁርስ በፊት መጠጣት ያስፈልጋል። ለሰባት ተከታታይ ቀናት ከቁርስ በፊት መጠጣት ጉበትንና አንጀትን ያለመልማል፣ ያድሳል፣ ያጸዳልም፣ ጤናንም ይመልሳል። አጠቃላይ የምግብ ስርዓት አካላት እንደ ሆድ፣ አንጀትና ጉበት ስራቸውን በትክክል እንዲሰሩ የሚያገለግሉ ቫይታሚኖችና ሚኔራሎችም አሉ። ቫይታሚኖችና ሚኔራሎች ለህይወታችን ቅመሞች ናቸው። የነሱ መጠን ውስጥ ማነስ መዛባትን ያመጣል። ልክ መሆን ደግሞ ሰውነታችን በትክክል ስራው እንዲሰራ ያስችላል። ስለዚህ እነዚህ ቫይታሚኖችና ሚኒራሎች ልክ እንዲሆኑ ደግሞ እነዚህ ምግቦችን አዘውትሮ መመገብ ያስፈልጋል። አጠቃላይ ለአንጀት፣ ለጉበት፣ ለሆድ አካላት የሚጠቅሙ ቫይታሚኖችና ና ሚኒራሎች አሉ። ሚኒራሎችን ስናይ ወይም ማዕድናትን ስናይ ዚንክ፣ ማግኒዚየም፣ ካልሲየም፣ ሲሊኒየም፣ ኮፐር፣ አይረን፣ ማንጋኒዝ ና ፖታሲየም ናቸው። ቫይታሚኖች ደግሞ በተለይ የጉበት ስራ መሳለጥን የሚያበረታቱ ቫይታሚኖች ደግሞ ቢቫይታሚኖች ናቸው። ቢ ቫይታሚን ከቢ ዋን ጀምሮ እስከ ቢ አስራ ሁለት አለ። በተለይ ደግሞ ቫይታሚን ቢ አስራ ሁለት እና ቫይታሚን ቢ ናይን ፎሊክ አሲድ በጣም ኢምፖርታንት ናቸው። ሌሎቹም አሉ እንደ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኤ እና ቫይታሚን ኬ፣ ኦሜጋ ስሪ ፋቲ አሲድ ናቸው። እነዚህ ሚኔራሎችና ቫይታሚኖች የሚገኙበት ምግቦችን አዘውትሮ በመመገብ ማስተካከል ማለት በተፈጥሮ መንገድ ሰውነታችን ጤና ጠበቅን ማለት ነው። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛንም ለተሻለ ስራ እንዲያበረታታ ላይክ፣ ሰብስክራይብ፣ ሸር አድርጉ። በቅንነት ካየ ነው ሁሉም ይህን ቪዲዮ የተመለከተው ላይክ ላይክ ቢያደርገው ይህ ቪዲዮ ለተለያየ ማህበረሰብ ተደራሽ ይሆናል። ቀጣይ ቪዲዮ ምን ይሰራላችሁ እንዲሰራ የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡልን። ብዙሀኑ የጻፈውን እንሰራላችኋለን። መረጃ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ድወል ተጫኑ። ተመሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኮች ተቀምጠዋል፣ ተመልከቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።